ይህ የምትመለከቱት ኢትዮጵያ ውስጥ ሳይሆን በመካከለኛው ምስራቅ በሚኖሩ አረብ ክርስቲያኖች ያውም ደግሞ እስላማውያን በሆኑ ሀገራት የሚከበር የደመራ በዓል ነው። ይኸውም በኢራቅ በሶሪያ በሊባኖስ በፍልስጤም የሚኖሩ ኦርቶዶክሳውያን ክርስቲያኖች ልክ እንደ ኢትዮጵያ ኦርቶዶክስ ቤተ ክርስቲያን በተመሳሳይ ታሪክና በተመሳሳይ የአከባበር ስነስርዓት በመስቀል አደባ አደባባይ ተገኝተውና ተሰባስበው በዚያም ንግሥት እሌኒ በኢየሩሳሌም ከተማ እንደፈጸመችው አስደናቂ የታሪክ ክስተት ደመራን ደምረው በምስጋናና በዝማሬ መስቀሉ የተገኘበትን ዕለት እንደኛ አከባበር በሚገርም መንፈሳዊ ስነ ስርዓት እያከበሩት ይገኛሉ። ዛሬ በአረቡ ዓለም የሚገኙ በእስላማውያን ሀገራት የሚኖሩ ኦርቶዶክሳውያን ክርስቲያኖች በተለይ ደግ በከባድ ፈተናና መከራ ውስጥ ያሉት የሶሪያ ኦርቶዶክሳውያን ክርስቲያኖችና የኢራቅ ኦርቶዶክሳውያን አስገራሚ የሆነውን ይህንን የበዓል አከባበር በአደባባይ መግለጣቸው ደግሞ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የመስቀል የደመራ በዓል አከባበር በዘፈቀደ በአጋጣሚ የተጀመረ ሳይሆን ዓለም አቀፍ የሆነ የቀደሙ አባቶች የጀመሩት አስተምሮ በመሆኑ ከኢትዮጵያ ውጭ ያሉ ሌሎች አብያተ ክርስቲያናትና ክርስቲያኖች ማክበራቸው የቤተ ክርስቲያናችንን ጥንታዊትና ትውፊታዊነትን በግልጥ የሚያስረዳ ማስረጃችን ሆኖ እናገኘዋለን። ሰላም! ውድ የንጋት ኮከብ ሚዲያ ቤተሰቦች በዛሬው ዝግጅታችን የመስቀል የደመራ በዓልን በተመለከተ እጅግ በማይገመቱና በማይጠበቁ እስላማውያን አረብ አገራት የሚኖሩ የኦርቶዶክስ ክርስቲያኖች የሚያከብሩበት አስደናቂ ስነ ስርዓትን በዛሬው ዝግጅት ይዤላችሁ ቀርብ ያለው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር እያደረጋችሁ አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። በ21ኛው መቶ ክፍለ ዘመን መረጃና ማስረጃ በማይደበቅበት በስውር የሚፈጸመው ሁሉ አደባባይ ገሃድ በሚወጣበት በዚህ ዘመን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በገድላትና በስንክሳር የታጠረች ወንጌልን የማትስብክ አልፎ ተርፎም ደግሞ ከሌሎች ጥንታውያን አብያተ ክርስቲያናት ዘንድ የተለየችና በራሷ ፈቃድ ብዙ የተጨማምሩ ተረት ተረት ብለው የሚጠሩ የሚያከናውናቸውን አስተምሮና ስነ ስርዓቶችን በማየትና በመመልከት ቤተ ክርስቲያናችንን ሲነቅፉና ሲተቹ እንሰማለን። ቢሆንም ግን በዚህ ዘመን አንዳች ነገር የሚደበቅና የሚሰወር በሌለበት በዚህ በሃያ አንደኛው መቶ ክፍለ ዘመን በዓለም ተበትና የምትገኘው ኦርቶዶክስ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ቤተ ክርስቲያንን አስደማሚ መንፈሳዊና ሃይማኖታዊ ስነ ስርዓትን ያውም ደግሞ በማይጠበቁና በማይገመቱ አረብ በሆኑ እስላማውያን ሀገራት የመስቀል እየደመራ በዓል ኢትዮጵያ ቤተ ክርስቲያን ብቻም ሳይሆን በሌሎች አለማትና አብያተ ክርስቲያናት የሚፈጸም የሚከበር መሆኑን መረጃዎችና ማስረጃዎች ይህን ጉዳይ እየገለጡልን ይገኛሉ። አሁን ከዚህ ጋር ተያይዞ ደግሞ የመስቀል የደመራ በዓል የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ሁሌ በየዓመቱ መስከረም 16 የደመራን ቀን ታከብራለች። በማግስቱ ደግሞ የመስቀልን በዓል ቤተ ክርስቲያናችን በልዩ ልዩ መንፈሳዊ ስነ ስርዓት ታስበዋለች። አሁን በኢትዮጵያውያን ብቻ የሚከበርና በሌሎች ዓለማት የማይታወቅ ታሪክና አከባበር ለሚመስላቸው ሰዎች አሁን የማቀርብላችሁ መረጃና ማስረጃ ብዙ ክርስቲያን ባለባት ወይም ደግሞ ጥንታውያን አብያተ ክርስቲያናት አሁን ድረስ በግዝፈታቸው እንደቆሙ በሚነገርበት ሀገር ሳይሆን በእስልምና በተከበቡ በሸሪዓ በሚተዳደሩ ከዚያም አልፎ መከራና ፈተናን በሚቀበሉ በአረቡ ዓለም የሚገኙ ኦርቶዶክሳውያን ክርስቲያኖች ልክ እንደ እኛ እንደ ኢትዮጵያ ኦርቶዶክስ ክርስቲያኖች በየአመቱ መስከረ ቀረም 16 የመስቀል እየደመራን በዓል በማግስቱ ደግሞ የመስቀልን ዕለት እያሰቡ እነዚህ የምንመለከታቸው አረብ ክርስቲያኖች በተለይ በሶሪያ፣ በሊባኖስ፣ በኢራቅና ፍልስጤም የሚገኙ ጥንታውያን አብያተ ክርስቲያናት ያለምንም የታሪክ ተቃርኖ ያለምንም የትውፊትና የአከባበር ስነስርዓት ልዩነት እንጨትን ሰብስበው ደመራውን አንድደው የመስቀሉን ብርሃን በማብራት ንግሥት ሌኒ የንጉሥ ቆስጠንጢኖስ እናት ከሮም ተነስታ ኢየሩሳሌም ድረስ የክርስቶስን መስቀል ፍለጋ የተጓዘችበትን የታሪክ ጉዞን እያሰቡ በነዚህ ሀገራት የሚገኙ አረብ ክርስቲያኖች ንግሥት ዕሌኒ ደመራን ደምራ እሳትን አንድዳ በእሳቱም ላይ ደግሞ የዕጣን ጢስ በማስገባት መስቀሉ ያለበትን ስፍራ በደመራው ጢስ አማካኝነት እንዳወቀችና መስቀሉንም አስቆፍራ እንዳወጣች በቤተ ክርስቲያናችን የሚነገረውንና የሚሰበከውን ይህንን አስገራሚ ታሪክ በነዚህ አገራትና በሌሎች አብያተ ክርስቲያናት የሚገኙ ክርስቲያኖች መስቀሉን እያከበሩ ደመራውን እየለኮሱ በምስጋና በዝማሬ እያከብሩታል። ይህም ብቻም ሳይሆን መስቀሉ ከተደበቀበት ስፍራ በቁፋሮ ከወጣ በኋላ መስቀሉን ሌሎች አገራትና ዓለማት እንደተከፋፈሉት አንደኛው የክርስቶስ የመስቀሉ ክንፍ ወይም ደግሞ ቀኙ ግማደ መስቀል በኢትዮጵያ በግሸን ደብረ ከርቤ እንደሚገኝ ቤተ ክርስቲያናችን የምትናገረውን ታሪክ እነዚሁ አብያተ ክርስቲያናትና ጥንታውያን ክርስቲያኖች መስቀሉ ከተቀበረበት ከወጣ በኋላ ሌሎች ዓለማትና ሀገራት እንዲባረኩበትና እንዲቀደሱበት መስቀሉን ለአራት እንደተከፋፍሉት የሚነገረው ታሪክ በእነዚሁ ሀገራት ክርስቲያኖችና አብያተ ክርስቲያናት ዘንድ ልክ እንደኛ አስተምሮ የሚነገር ታሪክ ነው። አሁን የሶሪያ የሊባኖስና የኢራቅ ኦርቶዶክሳውያን ክርስቲያኖች የኢትዮጵያ ቤተ ክርስቲያን የምታከብረውን ይህን የደመራ በዓል በአደባባይና ከፍታ ባለው ስፍራ በመገናኘት በዚያም የመስቀሉን ምልክትና አርማን በአካባቢያቸው በሚገኝ ስፍራ ከተከሉ በኋላ ብርሃንን እያበሩ እጅግ ደማቅ በሆነ ሥነ ሥርዓት የችቦውን የደመራውን ብርሃን ለኩሰው በብርሃን የተንቆጠቆጠውን መስቀልንም ለከተማው ቁልቁል እያሳዩ በተለይ በሶሪያ ማላውላ ተብላ በምትጠራው ከተማ ይህ የጌታችን የኢየሱስ ክርስቶስ መስቀል የወጣበትን ዕለት አስመልክቶ በድንቅ ሥነ ሥርዓት እያከብሩታል። ሌላዋ ደግሞ አረባዊት ሀገር የሆነችው ሊባኖስ ናት። በሊባኖስ የሚገኙት ክርስቲያኖች እመቤታችን ቅድስት ድንግል ማርያም በተወለደችበት የሊባኖስ ተራራ ስፍራ ላይ በመገናኘት በዚያም መንፈሳዊ ስነ ስርዓቶችን ከፈጸሙ በኋላ በጸሎት የተባረከውን የመስቀሉን የደመራ በዓል ድንግል ማርያም በተወለደችበት ሀሪሳ ማርያም ብለው በሚጠሩት በሊባኖስ ዋና ከተማ ቤሩት ውስጥ በሚ ሚገኘው ኮረብታማ ስፍራ ላይ መስቀሉን ደመራውን በማብራትና በመለኮስ እነዚህ አረብ ክርስቲያን ሊባኖሳውያን በድምቀት እያከብሩታል። በሊባኖስ በርግጥ ያለው የክርስቲያኖች ቁጥር በሊባኖስ ውስጥ ከሚገኘው አብዛኛው ሕዝብ ውስጥ ግማሽ የሚያክለው ክርስትናን እምነት የሚከተልና ኦርቶዶክሳዊ ክርስቲያን ያለባት ሀገር፣ መሆኗ ሊባኖስ ከሌሎች አረብ ሀገራት ለየት የሚያደርጋት ከፍተኛ የሆነ የክርስቲያኖች ቁጥር የሚገኝባትም ሀገር ናት። ለዚህም ነው መስቀሉን እጅግ በጣም በከፍታ ላይ ተክለው በዚህ ስፍራ ላይ በመገናኘትና በመሰባሰብ ደመራውን እየለኮሱ የሚያከብሩት። በሶሪያም በኢራቅም እንዲሁ በተመሳሳይ ሁኔታ በከፍታ ቦታ ላይ በመገናኘት እንጨቱን፣ ደመራውን ካቃጠሉ በኋላ ህዝቡ ለአመቱ በሰላም እንዲያደርሰው በመመኘትና በመጸለይ ደመራውን እያበሩ ከተማቸውን በምስጋና እያ እያደመቁ የበዓሉን ስነ ስርዓት እያጠናቅቃሉ። ይህ በኢትዮጵያ ብቻ የሚከበር ለሚመስላቸው በደቡብ ኢትዮጵያ የሚገኙ ብሔሮች ባህላዊ አከባበር ስነ ስርዓት አድርገው ለሚገምቱ ሰዎች የበዓሉ መሰረትና ምንጭ ንግስት ሌኒ ደመራውን አስደምራ የክርስቶስን መስቀል ለማግኘት እያደረገችበት ጥረትና የታሪክ ክስተት ከኢትዮጵያም አልፎ በዓሉ ባህላዊም ሆኖ እንዲከበር ቤተ ክርስቲያን ናችን የማይናቅ ሚናን ተጫውታለች። አሁን ይህንን በዓል ነው ከኢትዮጵያ ውጭ እያውም በአረብ ሀገር በእስላማውያን ምድር እነዚህ ክርስቲያኖች ሲያከብሩት እየተመለከት ነው። እንግዲህ ቤተ ክርስቲያናችን የምትፈጽማቸውንና የምታደርጋቸውን እነዚህንና መሰል አስደናቂ የበዓል ክስተቶችና ታሪኮችን በተመለከተ በሌሎች አገራትና አብያተ ክርስቲያናት እንዴት እንደሚከበሩና እንደሚታሰቡ በሌላ ዝግጅት እስክንገናኝ ድረስ ለዛሬ እያሰባሰብኩላችሁ መረጃ ይህንን ይመስላል። ውድ የንጋት ኮከብ ሚዲያ ቤተሰቦች የመስቀል የደመራ በዓል በኢራቅ ሞሱልና ቁራቁሽ ተብለው በሚጠሩ የኢራቅ ከተሞች እንዴት እንደሚከበር የተዘጋጀውን ጥንቅር እንድትመለከቱት ስጋብዛችሁ የዚህን ጥንቅር ተምኔል ከስር ባስቀመጥኩላችሁ መሰረት በንጋት ኮከብ ሚዲያ የተጫነ መሆኑን እየገለጽኩ በዚሁ ስሰናበ በታችሁ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሽር ሼር እያደረጋችሁ በወዳጅነት በቤተሰብነት ከቻናላችን ጋር አብራችሁ እንድትዘልቁ እየጋበዝኩኝ የምሰናበታችሁ ሙልጌታ ስዩም ነኝ።